ምን እያለች ነው መሰላችሁ? የእኔ ፈጣሪ ሴት ነች አለች። በተዘዋዋሪ እኔ ፈጣሪ ነኝ እያለች ነው። በምን መልኩ? የእኔ ፈጣሪ ሴት ነች ስትል ከማህፀኗ ያስገኘች ሴት ስለሆነች፣ ስለዚህ ፈጣሪ ሴት ነች እያለች ነው። እሷም ሴት አይደለች? ከዚህ እኔም ማኅፀን አለኝ። ከማን የተወለድኩት? የእኔ አምላክ ወይም የእኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት ሴት አወድ በነገራችን ላይ ጠንቋይ ነች። እንዴት ታወቀ ከተባለ ስለራሷ ራሷ የተናገረችውን አንድ ወንድማችን ያብራራልና እሱም መጨረሻ ላይ ያሳያችኋለኝ። ግን ምን እያለች ነው መሰላችሁ የኔ ፈጣሪ ሴት ነች አለች። በተዘዋሪ እኔ ፈጣሪ ነኝ እያለች ነው። በምን መልኩ የኔ ፈጣሪ ሴት ነች ስትል ከማህፀኗ ያስገኘች ሴት ስለሆነች፣ ስለዚህ ፈጣሪ ሴት ነች እያለች ነው። እሷም ሴት አይደለች፣ ከዚህ እኔም ማህፀን አለኝ እኔም ፈጣሪ ነኝ እያለች ነው ማለት ነው። መጽሐፍ ቅዱስ ለእንደነዚህ አይነቶቹ ምን ይላል? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው፣ ሀሳባቸው ምድራዊ ነው ይላል። ነውራቸውን እንደ ክብር የሚቆጥሩ ሀሳባቸው ምድራዊ የሆነ ሰዎች አሉና ከእንደነዚህ አይነት ሰዎች ራሳችንን ልንጠብቅ ይገባል። የሆነ ጊዜ ፌሚኒዝም ላይ ምትሰራ የሴቶች መብት ተቆርቋሪ ምትመስል አይነት ሆና እናያታለን እና የትኛውም ነገር ሲከር ይበጠሳል እና በጣም የከረረ አጉል ፍልስፍና ውስጥ መግባት ፍጻሜው ይሄ ነው እና በሃይማኖት ያልተቃኘ የትኛውም ነገር ከእምነት ያፈነገጠ የትኛውም ነገር መጨረሻው እንደዚህ ነው። ጋጠወጥ ያደርጋል። የእግዚአብሔርን ክብር ካልነካው ያስብላል። አሁን ወደ ላይ እግዚአብሔርን ካልወጋው የምትል አይነት ሴት ሆናለች እና ሴትየዋ በጥንቆላ ገንዘብ እያስከፈለች የምትሰራ ተራ ጠንቋይ ነች ማለት ነው። ስለ አምላክ የተናገረችው ነገር ማንነቷን ይገልጻል። ሁላችሁም ከነዚህ አይነት ሰው ራሳችሁን ጠብቁ። ተመልከቱ፣ ስለ ራሱ ያለችው ነው የናቴን የሴት እሺ እቺ ኳሪያ የምትመለከቷት ሴት እህታችን ምንድን ነው ስራዋ? እና ምቺ ሴት ከዚህ ፊት በተለያዩ ሙቭመንቷ እናውቃታለን አደለም? ማማፊሽ ከምናም ነገር ግን በአሁኑ ሰዓት እንዴት ከመሬት ተነሳ እንደዚህ ልትናገር ቻለች የሚለውን ሀሳብ ለመመልከት ፈለኩኝ። ትንሽ ና ገላብጥ ብዬ እና ምናልባትም ከዚህ ፊት በሰራችው ቪዲዮ ላይ ተንተረሰው ሰዎች ሰድቧት ሊሆን ይችላሉ ወይም አግሬሲቭ ሆና ሊሆን ይችላል ብዬ አሰብኩ። ከዚህ ፊት የሰራችው ቪዲዮ እና አሁን የሰራችው ቪዲዮ በመሀል ያላቸው ጋፕ እጅግ በጣም ብዙ ልዩነት አለው። ማለትም በዚህ ኢንቴንሽን ተነስታ አይደለም ይሄንን ቪዲዮ የሰራችሁ ማለት ነው። ታዲያ እህታችን ቲክቶክ አካውንት አላት፣ ኦፍኮርስ እኛም አለን ነገር ግን የሷን ቲክቶክ አካውንቲን ለየት የሚያደርገው አንድ ነገር አለ። ይህ ነገር ያው ፕሮሞሽን እንዳይሆን እፈራለሁ፣ ግን ለሲት ቢ ይሁን እስኪ መልሶ ያለው ከላይ በምትመለከቱት ሊንክ ላይ ነው። ይሄን ሊንክ ክሊክ አድርጋችሁ ስትገቡ፣ ቆይ እንዳንተ አጥግቡ፣ እኔ ላሳያችሁኩኝ እኔ ላሳያችሁ። ታዲያ ከሷ አካውንት ጋር የተገናኘው ይሄን ፔጅ እዚህ ጋር ስለደናል ማለት ነው። ይሄን ፔጅ እንደምትመለከቱ የሷ ፔጅ ነው፣ ያው በስሙዋን የተመሰረተው እና የተጻፈው እንግዲህ፣ የተለያዩ ኦፕሽኖች አሉት። ከዚህ ዝርዝር ውስጥ አንዱን ክሊክ ስታደርጉ እንግዲህ ስለሷ የሚገልጸውን እንግዲህ በዚህ መልኩ ታገኛላችሁ። ዲቴይል፣ ስለሷ ማንነት፣ ምን አይነት ስራ እንደሰራች፣ መቼ እንደነቃችና ነቃቷ በ2016 እንደሆነ ዲስክራይብ ታደርጋለች። ሞር ዲቴል አለ። ከማን ጋር እንደምትሰራ ከማን ጋር ከዚህ ፒታ አብራ እንደሰራች፣ የትኞቹ የትኞቹ ድርጅቶች እንደሆኑ ሁሉ ዲስክራይብ ያደርጋችሁበት ፖርሽን ማለት እና የዚህ ፔጅ ላይ ዋና ሐሳቡን መታገኙት እንግዲ ሚለው ላይ ክሊክ ስታደርጉት ነው። ዛ ስገቡ ጉዱን ትመለከታላችሁ ማለትም እኔ ጉድ ያልኩትን ነገር ታዩታላችሁ ማለት ነው። እሷም እንደተናገረችው ከሆነ እንኳን ደህና መጣችሁ ብላለች። በዚህ ወርክሾፕ ስፔስ ላይ ምን አይነት ምን አይነት ነገሮችን እንደምታገኙ እንግዲህ በረም ታስረዳችኋለች፣ ዛሬ በጽሁፍ ማለት ነው። ከዛ ውስጥ ግን ትኩረት ሰታችሁ እንድትመለከቱ ፈልገው ይህንን ቃል ነው፣ ቴሮት የሚለውን ቃል ነው እንድትመለከቱትም ፈልገው ይሄንን ቃል ማለት ነው። ፕሮናውንስ ያደረኩበት መንገድ ልክ ላይ ሆን ይችላል፣ ግን ይህን ቃል ተመልከቱት። ከዛም ጎግል ላይ እንገባና ይሄንን ቃል ስርች እናደርጋለን። ኦፍ ኮርስ ከዚህ ፊት ሲባል ሰምቻለሁ ግን ዲፕሊ ጎግል አድርጌው አላውቅም። ነገር ግን እናደርጋለን እናደርጋለን ዛሬ ታሮት ሪዲንግ ምን ማለት ነው የሚለው ነገር ጎግል እናደርጋለን። ጎግል ስናደርግም ይህን መልስ እናገኛለን። የዚህን ቃል ዋና ትርጉሙን በኋላ መጨረሻ ላይ ያሳያቸዋል። ይህም እንግዲህ ትርጉሙ እንደምትመለከቱት የትንበያ አይነት ሲሆን በ78 አይነት ካርዶች የሚታገዝ ነው። ሲተነበይም የትናንትናውን የዛሬውን እና የነገውን አንድ ላይ ነው የሚተነበየው ማለት ነው። ይህም ማለት የድሮውን የአሁኑንና የወደፊቱን የተነበይላቸዋል ማለት ነው። ይህ ካርድ ካርዶቹም እነዚህ ናቸው እንደምትመለከቱት፣ ነው እንግዲህ አይደል። ብዙ ጊዜ በፊልም ላይ ምናምን እንመለከታቸዋለን እነዚህን ካርዶች አይደል። ያው እንጨምርላችሁ በዚህ መልኩ ማለት ነው። እንደምትመለከቱት ከካርዶቹ ውጭም የተለያዩ ነገሮች ያስፈልጋሉ የሚያሟሉ ነገሮችም አሉ ማለት ነው። ያው በረም እንድትረዱት ነው እንደዚህ ማለት ነው። እንደዚህ የተለያዩ ነገሮች መሟላት አለባቸው። ካልተሟሉ ነገሮቹ አይሰሩም ማለት ነው። እንደዚህም አለ። በነገራችን ላይ ይህንን አበባ የሆነ ቦታ አይቼዋለሁ። ሉበ ብቻ እንደዚህም አለ ለማለት ነው። ይህም ሌላ አይነት መንገድ ነው እና ምቺ ሄታችን መች እንደዚህ አይነት ስራ እሰራለሁ ብላለች ለምትሉ ሰዎች ቆይ ላሳያ መስራት ብቻ አይደለም ታስከፍላለች፣ ሁሉ እንደምትመለከቱት ነው በዝርዝር በፓኬጅ ተደርጎ ተቀምጦላችኋል። የወሩን ፎርካስት ለማድረግ ወይም ለመተንበይ አምስት ዶላር ታስከፍላለች። የአሁኑ አይን ሁኔታ ለማወቅ ደግሞ አስራ አንድ ዶላር ታስከፍላለች። ሁለተኛው ላይ ተጽፎላችኋል። በልባችሁ ውስጥ ባሉት አራቱ ስፔሶች ላይ ያለ ብሎኬጅ ወይም ያለ መስራት ካለ ለሱም ታስከፍላለች። ብቻ አይደለም በአራተኝነት ላይ የተጻፈው ደግሞ በበርዝዴ ቀናችሁ ቀን በእናንተ ህይወት ውስጥ ባለፉት ቀናት ውስጥ የተከሰቱት ነገሮችና ወደፊት ምን እንደሚከሰቱ ትተነብይላችኋለች። ችታችን ማለት ነው። ለዚህም ሀያ ሁለት ዶላር ታስከፍላለች። ላቭ ሪዲንግ ወይም የፍቅር ማንበብም ታረጋለች። ለዚህ ማስራ ስድስት ዶላር ታስከፍላለች። ከስተም ሪዲንግ ማለት ብቻ ብዙ ነው። እስከ ስድስተኛ ድረስ ተጽፏል፣ በረንብ በዲቴል ማለት ነው። ያው ምናልባት በዚህ ሰዓት ብዙ ሰዎች እንግዲህ ይህ እኮ ያው ቁማር ማለት ነው፣ በካርታ ደግሞ ብዙ ሰው ብር ይበላል፣ ብርም ያገኛል ብላችሁ ልትሉ ትችላላችሁ። ነገር ግን ይህንን እሷ ከምታምንበት ነገር ጋር ወይም ከጥንቆላ ጋር ምን አገናኘው ብላችሁ ለምትናገሩ ሰዎች አንድ መልስ ላይ ቅደም የነገርካችሁን ቃል፣ እሱን ቃል ብቻ ወስዳችሁ ጎግል ላይ በአማርኛ ተርጉምልኝ ብላችሁ አስቀምጡት፣ ይህም መልስ አገኛላችሁ። እኔ አይደለው የሚያልኩት፣ ጎግል ያለው ቃሉ ነው እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት ከየት ነው የምትወጡት ሳይኮሎጂ ትማራላችሁ ሆይ አሊሞቹ ያውቋችኋሉ ወይ ከየት ነው የምትወጡት መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጥታችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪያክት ሲያደርግ ለዛ እናንተ ሀላፊነት ለምን አትወስዱም ላለፉት ስድስት እና ሰባት ወራት እኔ ከስሩኝ ስሰማችሁ ነበረ። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሁናችሁ ስታስተምሩ መጽሐፍ ቅዱስ፣ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው፣ ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሽንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የምታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም። ይሄንን እሰቡበት አሊሞችን፣ በዚህ ጉዳይ ዝም ባይሉ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናችሁ። ስለዚህ ኃላፊነታችሁን ውሰዱ። ጊዜ የሰጠው ቅል ድንጋይ ሰብራል የሚባል አባባል አለ። እኔ ድንጋይ ጊዜ የሰጠው ቅል ድንጋይ ሰብራል ሳይሆን ጊዜ የሰጠው ቅል ድንጋይ ለመስበር ያስባል እንጂ አይሰብራውም። ይተጋል እንጂ ይተጋል እንጂ አይሰብራውም። በቃ ይፈልገው እንደ ይሁዶች አይደለም። ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል። አላመኑ አምነዋል። አይደለም እኛነን እንጂ አልተገደሉም የምንለው ሙስሊሞች። የሁዶቹ ገለነዋል ብለዋል። ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም አልመጣም። እስልምና የለም ነቢዩ አልተወለዱ። ሲል ሲል ነቢዩ መጡ። ነቢዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። የሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። እስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ የሁድነታቸውን ይዘው የተቀመጡ አሉ ክርስትነታቸውን ይዘው የተቀመጡ አሉ። አሁን የሱስን ገቢ ማስረጃ ብቻ አምጣለኝ ኤንጅል የሚባል መጽሐፍ እዚህ ዓለም ላይ ኤግዚስት አድርጎ እንደነበረ። እሺ እንደዛ ካልኩ እኮ ማለት ነው አንተ ከእምነት ውጭ ልትወጣ ነው። ስለ ገነት ሌላ መጽሐፍ ከመጽሐፍ ቅዱሶች ውጭ ያወራው ታሪካዊሰማኛ እኔ ለምሳሌ ከአምስት መቶ ዓመት በኋላ ከዚህ ከአምስት መቶ ዓመት በኋላ አንድ ሰው ተነስቶ ፍቅር እስከ መቃብር የሚባል መጽሐፍ እንደነበረ በድሮ ዘመን ማስረጃ አምጣ ሲባል ማስረጃውን ወጣ ያደረግና ይው ለዛ ለእምነቱ ማስረጃ ነው። እሱ ላመንበት ማስረጃ ነው። አዳምጠኝ ፕሊስ፣ ጊፍተር እኔ እኮ ከአንተ ጋር ልብ ሚደ እኔ ስለ እስልምና ነው እየጠየቅኛለሁ አለ። በቃ ስለ እስልምና ኢንጅል እኮ ካለ የወረደ መጽሐፍ እስልምና አይደለም። በእስልምናችን አምነን ተቀብለናል። አንተ ማመን ተዋሽተሃል፣ ተዋሽተሃል። በህይወት አለም ላይ ያልነበረ ታሪክ ነው። አላህ የሚያወረው አላህ የሚባለው አካል የሚያወረው አለም ላይ ተፈጥሮ የማይታወቅ ነገር ነው። እንደዛ ካልከኝ እኮ በቃ ገነትና ገነትና እሳት የለም ሌላ ይሄ እምነት የሚባል የለም እያልከኝ ነው። እስቲ አንተ ኤንጅል የሚባል መጽሐፍ እንዳለ እንደነበረ፣ ይሄ አንተ ከመጽሐፍ ቅዱስ ውጭ ስለ ገነትና እሳት የሚያወራ ነገር ታመጣለህ? ይሄ እኮ አእምሮ የማይቀበል ወደ ምን አመጣለሁ? አይሺ ካማን ቅዱስ በፊት የነበሩትን ነገር አምጣልኝ። እሺ ስለ እሳት የሚያወራ አምጣ። እሺ በቃ ችግር ይሉ ምን ያመጣልሃለሁ። አንተ ግን ይፈጠነ አላህ የተናገረው ነገር ውሸት እንደሆነ ውሸት እንደሆነ በአለም ላይ ታይቶ ማይታወቅ ውሸት ቀደ ቀደዳ ነው። አላህ የተናገረው ምን እልኝ ያ ከሆነ እምነት በሙሉ ውሸት ነው እያልክ ነው አንተ? አዎ እምነት ይሄ አይባልም። ስትጀመር አንተ አማኛ አይደለህም። አማኛ አትሆንም። እንደዛ ካለ ጊፍተር አረ ስለፈጠረ፣ ይሄ በጭፍን የምትኖር እንዳለ ሙስሊም በጠቅላላ ልክ እንደዚህ እንደ ጊፍተር ነህ። ምክንያቱም ምንድን ነው ይሄ ምክንያት፣ አንተ ጭፍንና በላይ አንተ እኮ እምነት ከእምነት ውጪ ያለውን ነገር ስጠኝ እያልከኝ ነው። ስለ እምነት እየጠየከኝ ምን አይነት አባባል ነው? አይባሉም ሲጀመር እስልምና እንደዚህ መቶ ሰው መ ሰው ልጫወት? እኔ ስለ እስልምና ነው የምጠይቀኝ እንጂ ማለት ነው ከእስልምና ያለው ውጪ የምታወራ ከሆነ ሎጂካሊ፣ ፊዚክስ ዝም ብለህ አታውራ። እን ስለ አፍ ስለተቀደደ ብቻ ታወራበት አይደለም። የሆነ እኛ የምንፈልገው የሆነ ፖይንት አለ። ምንድን ነው ፖይንታችን? እየሰማ ከሆነ ማለት እውቀት እንዳለው ሰዎች ወይ እንደ ትልቅ ሰው እናወራ። ከእስልምና ማለት ከእስልምና በፊት አሁን መሐመድ ከመምጣቱ በፊት የተናገረለት ስለ መሐመድ የተናገረለት አካል አለ ወይ ብል ጠየኩ። በነቢያት ተናግሮልታል። ስለ ምን አልክ? አዎ ተናግሮልታል አልክ አይደለ? ከዛ በቁርአን ውስጥ አሳየኝ። ምንድን ያሳየኝ ነው? በእስልምናችን ነው የምጠይቅ እንጂ ከእስልምና ውጪ አትጠይቀኝ። እኔ ስለ እስልምና ነው የምጠይቅኝ። ሚዩት አድርግ ታወራለህ ተወራለ ሁለታችን አንደነቋቋል። እኛ የጠየቅ ነው ምንድን ነው? ለማን ነው? ለመሐመድ የተናገረለት ስለ እርሱ ይመጣል ብሎ የተናገረለት ነቢይ አለ ወይ የተናገረለት ሰው አይደለ ስንል ያመጣው ይሄ ቁራ ውስጥ የተጠቀሰ ይሄ የመርያም ልጅ አልመሲህ እሱ የተናገረለት ነው። እሱ እንደተናገረለት ማረጋገጫው ምንድ? ይሄ ደግሞ እሱ የተናገረለት ሳይሆን አላህ ለመሐመድ እንደዚህ ባለ ጊዜ እንደዚህ ባለ ጊዜ አስታውስ የሚለው ነው ይዞ የመጣው ማለት ነው እንጂ ይሄ ራሱ ኢሳ የተናገረው ንግግር አይደለም። ኢሳ እንደዚህ ብሎ ተናግሯል። በነገራችን ላይ ያልተናገረውን ቢሆን አሁን ለምሳሌ እዚህ ጋር ጊፍተር ነው ጊፍተር አለ አንተ ያልተናገርከውን ነገር እንዲህ ብሎ ተናግሯል ብዬ ብል ውሸት ይሁን እውነት ይሁን ማረጋግጠው በምንድነው በመጽሐፍ ወይ ደግሞ ኢሳ በተናገረበት ወይ በራሱ መጽሐፍ ወይ በታሪክ ወይ በወን ነገር ነው ማረጋገጥ እንፈልገው የምችለው እንጂ እንደዚህ ብቻ ስላልኩኝ እኔ ብቻ ስላወራሁኝ፣ እኔ እንዴት ነው እውነት ሊሆን የምችለው? እንዴት ነው ሰው ሊቀበልኝ ሊቀበለኝ የሚችለው? ገብቻል። ስለዚህ እውነቱ እንደሆነ አረጋግጡልን። አላህ ለተናገረው ነገር ኢሳ ስለመናገሩ ኢሳ እንደዚህ ብሎ ተናግሯል አለ። የተናገረበትን አሳዩን። አሁን ጌታ ኢየሱስ ክርስቶስ ለምሳሌ አንድ የብሉይ መጽሐፍን ያነሳና ይጠቅሳል፣ አደለ? የኢሳያስን መጽሐፍ ያነሳና ኢሳያስ እንዲህ ብሎ ተናግሯል ብሎ ይላል። ከዛ ሄደን የኢሳያስን መጽሐፍ ነው የምናየው፣ ክርስቶስ ለተናገረው ነገር እውነት ይሁን ውሸት ምን ይሁን ምን። ወይ ደግሞ ጳውሎስ ለተናገረው ንግግር ዳዊት እንደዚህ ብሎ ተናግሯል ይላል። ዳዊት በሁለተኛው ምዕራፉ ላይ ይልና ጳውሎስ ይናገራል፣ እንዲህ ብሎ እንዲህ ብሏል ብሎ ይናገራል። አብራራ ቅዱስ ጳውሎስ ያ ንግግር ከየት ያመጣው? ዳዊት እንደዚህ ብሎ ተናግሯል እንዴ? ብለን ሂደን በዳዊት መጽሐፍ ላይ ቼክ እናደርጋለን። ሂደን ስናገኝ ትክክል ነው ብለን እንቀበላለን። አሁን ግን አላህ ለተናገረው ነገር ውሸት ይሁን እውነት ማለት ነው የምናረጋግጠው በራሱ መጽሐፍ ወይ ደግሞ በታሪክ ሲሆን ነው። ስለዚህ እኛ እንድናረጋግጥ ማለት ነው መረጃ ስጡን። አላህ ለተናገረው ንግግር ከየት ነው ያመጣው? የቱጋ ነው የመርያም ልጅ አልመሲ ኢሳ እንደዛ ብሎ የተናገረው? መረጃ ስጡን መረጃ ከሌለ አላህ ስለተናገረው ነገር መረጃ ከሌለ አንቀበልም። እስልምና እንቀበልላቸው ንቀበልላቸው አንችልም። ገብተዋል። አላህም ውሸታም ነው የሚሆነው። አየ ክርስቶስ ሲናገር፣ ክርስቶስ የተናገራቸው ንግግሮች እንዳለ እኔ መረጃ መጣልለሁ ደግሞ ያለ ነገር ስለሆነ ማለት ነው ኢሳያስ እንዲህ ብሏል ይላል። ዳዊት እኮ ስለ ክርስቶስ እንደዚህ ብሏል ይላል። ማን ነው ሙሴ ራሱ ስለ ክርስቶስ ስለ እኔ ጽፏል አለ። ሂደንስና ስቃዎ ስለ ክርስቶስ ጽፏል ኦኬ፣ ስለዚህ ክርስቶስ ተናገራቸው ንግግሮች ካሉ አላህ ተናገራቸው ንግግሮች ለምንድን ነው የማይኖሩት? የት ነው ገብተን የምናደርገው? የሚገርምሽ ልጨምርላት ጥያቄ ጠየኩ። ሲጀመር በቃ እኮ የለህም እኮ መረጃ የለም። አላህ ሲገለጥ እራሱ በማስረጃ ነው አላህ እራሱ የሚጠይቁት በምን እንመን ነው የሚሉት። ግን ቀደም ነው ግን አሁን አትፈልግም አትፈልግም። የምንጠይቀ ጥያቄ ምንድን ነው? ምን ጋ ነው? መቼ ነው? በማስረጃ አለ። የተናገረው ነገር እውነትና ውሸት መሆኑ የምናረጋግጠው በማስረጃ እኩሽ ሰምተኛል። ጥያቄ አዎ፣ ሰምቼታለሁ። ምንድን ነው ያልኩህ? ልመልስ ጥያቄ ምንድን ነው? መቀበልና አለመቀበል የአንተ መብት ነው። ይኸውልህ ጥያቄ ምንድን ነው? አላህ የተናገረው ኢሳ መቼና የት እንደተናገረ አምጣ እኮ ነው ያልኩህ፣ አይደል? አላልኩም አላልኩም ኢሳ ኢሳ ልክ አሁን እዚህ የሳል መልስላት። መጀመሪያ እሺ፣ አንተን እንደውም ነገር ደሞ፣ ሁለተኛ የማልቀበለው ተብሎ ሐዲስ ሼር ላርጋችሁ ምን ይላል?

ሙስሊምም ኢብን ማጃም ኢማም አሕመድም የዘገቡት ሐዲስ ነው። አስቡት፣ አንድ ሰው እኔ ሙስሊም ነኝ፣ ብዙ ወንጀሎች አሉብኝ፣ ብዙ ኃጢአቶች አሉብኝ፣ ቅያማ ቀን አላህ እኔን ምሮ ወደ ጀነት ማስገባት እየቻለ ሆነ ካፍር ወይም ክርስቲያን፣ አይሁድ እና ሙሽሪክ ጠርቶ አምጥተው እና ይህንን ወስደህ ጀሀነም ግባ ስትባል ኖ ይሄ በኔ በኩል ክፍያ ብለህ ክፈለው ወደ ጀሀነም ይገባልሃል ብሎ ሲሰጥ ማለት አላህ ሱብሓነሁ ወተዓላ እኔን ምሮ ጀነት ማስገባት አይችልም? ካፊሩ ኩፍሩ ጀሃነም ለመግባት በቂው አይደለም። የኔ ወንጀል መሸከሙ ምንድነው ጥቅሙ? የኔን ወንጀል ቢሸከምም ባይሸከም ነው የሰው ካፈር በሙሉ ጀሃነም መግባቱ አይቀርም። አላህ ሱብሃነሁ ወተዓላ ደግሞ እኔን ወንጀሌን በሙሉ ምሮ አብሶ ጅነት ማስገባትም ይችላል። ባህሪውም እንደዛ የኔ የሰራሁት የገደልኩት፣ የዘረፍኩት፣ ያምታታሁት፣ ያጨበረበርኩትን ወንጀሎች በሙሉ አምጥቶ እዛ ላይ የሚጭንበት ምክንያት ምንድነው? ምንን ነው የሚያሳየው? ስለ አላህ ፍትሃዊነቱ፣ አዛኝነቱ፣ ደግነቱ ምንን ያሳየናል?

ያልሰራሁት መጥፎ ስራም በማንም ላይ በሙስሊሙ በካፍር ላይ ያልሰራው ያልገደለውን የሆነ ሙስሊም ገድሎ ነበር። በቃ የእሱ የገደለው ግድያ ለእከሌ ክርስቲያን፣ ለእከሌ አይሁድ፣ ለእከሌ ሙሽሪክ ይጫንበት። ይህ ነው ሰህ። ሐዲስ ከቁርአን ጋር አይጋጭም። አንተ ነህ የተጋጨህ። ያ ጀማዓ እንደዚህ አይደለም። ቁርአን እርዳታ አይፈልግም። ቁርአን አጋዥ አይፈልግም። ቁርአን ማብራሪያ አይፈልግም። ድጋፍ አይፈልግም። አይደለም ተቃርኖ መጥቶ ዲም ብለን ልንቀበለው ይቀርና ቁርአንን አጋዥ ነው ተብሎ የምንቀበለው ምን መጽሐፍ የለም። የቁርአን ማብራሪያ ነው ተብሎ የሚሰጠ ምን መጽሐፍ የለም። ከአላህ በላይ አረብኛ ችሎ ይበልጥ የአላህን አረብኛ የሚያብራራልን ደፋር ሰው የለም። የአላህ አረብኛ ግልጽ ስላልሆነ፣ የኔ አረብኛ ግልጽ ስለሆነ የአላህን አረብኛ ወደኔ አረብኛ ልቀይርላችሁ እንዲገባችሁ የብሎ ደፍሮ የሚናገር ሰው የለም። ስለዚህ አስቡት አላ ስን ቅያማ ቀን ለአንድ ሙስሊም ቀጥታ ዝም ብሎ ጀነት ማስገባት እየቻለ ካፊሩ ደግሞ በራሱ ጊዜ ጃሃን መግባቱ ላይ ቀር ሙስሊሙ የሰራውን ወንጀል በሙሉ አምጥቶ ካፊሩ ላይ ይጭንበታል። ወይም ደግሞ ሙስሊሙን ምን ይለዋን፣ ላጠፋኸው ጥፋት፣ ለሰራኸው ወንጀል በሙሉ ይኸው ይህንን አንድ ክርስቲያን፣ አንድ አይሁድ፣ አንድ ሽሙሽሪክ ለጃሃንም ዘበኞች ከፍለህ ከጀሃነም ዳን። አስቡት፣ ነቢ ላ ዙፍ ምን እንዳሉ ስሙ ቢንያሚን ወንድማቸው እንደ ሰረቀ አስመስለው ሊያስቀሩት ሲፈልጉ ትላልቆቹ ወንድሞቻቸው ደንግጠው በቃ እሺ በጣም ሽማግሌ አባት ስላለው እቤት እንዳይደነግጥ በእሱ ምትክ እኛን ያዘን እሱን ልቀቀው ሲሉት መዓዘላ አለ አላህ ይጠብቀን ኃጢአት ያልሰራን የተሰረቀብንን ዕቃ ያላገኘንበትን ሰው ይዘን የሰረቀውን አካል ከመልቀጥ አላህ ይጠብቀናል አላህ ሲሆን እኔ የገደልኩት እኔ ያጭበረበርኩት እኔ ያምታታሁት ወንጀል